የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያቆም የአሜሪካ መንግስት አሳሰበ። ፖለቲካው ተገፍቶ ጫካ ገብቷል። ለዚህ ደግሞ ምክንያቱ የፖለቲካ ምህዳሩ መጥበብ ነው ተባለ። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸው ተነግሯል። ጤና ይስጥልኛ አድማጮች። ኢትዮ ሪፖርቶችን ቀደም ሲል ያስተዋወቅናቸውን ርዕሰ ጉዳዮች ጨምሮ የተለያዩ መረጃዎችን በቆይታችን ታደምጣላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ መረጃዎቹ ልሰዳችሁ። የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያቆምና በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና ጸጥታ ስርዓት ሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ የአሜሪካ መንግስት በሰዎች ዝውውር ዙሪያ ከሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርቱ አሳስቧል። መንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድም ሪፖርቱ ምክረ ሀሳብ ሰጥቷል። መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ሪፖርቱ የጠቀሰ ሲሆን ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻለምም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትንና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶቹም ውስን መሆናቸውን ሪፖርቱ አመላክቷል። መንግስት የግዳጅ ጉልበት ብዝበዛን እና ህፃናትን ለወሲብ ማዘዋወርን ጨምሮ የአገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርት ገልጿል። ሪፖርቱ መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቅጥር ቦርድ ማቋቋምን እና የሰራተኛ ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክር ሀሳቦችን አቅርበዋል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ተከትሎ ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ጉዲና በተለያዩ የሀገሪቱ ክፍሎች ግድያዎችና ገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበት ወቅትም የፖለቲካ ፓርቲዎች ድምጻቸውን እንዲያሰሙ በመጥቀስ ለምን እስከ ዛሬ ዝም አላችሁ? በሚል ከቢቢሲ ለተጠየቁት ጥያቄ ፕሮፌሰሩ ይህን መልሰዋል። እንዳቅማቸው እየተንቀሳቀሱ እንደሆነ ነው የተናገሩት። አክለውም አንዳንዴ ያለው ሁኔታ የበለጠ እንዳይበላሽ፣ አንዳንዴ በሳት ላይ ቤንዚን መጨመር ስለሚሆን ለህዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም አክለዋል። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምፃቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ለቀረበላቸው ጥያቄም በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ለማድረግ ፖለቲካዊ ምህዳሩ ጠቧል ብለው መልሰዋል። አክለውም የአቅማችንን ማደራጀት ቀጥለናል እንቀጥላለንም፣ የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለንም ብለዋል። መንግስት የፖለቲካ መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነውም ብለዋል። ፖለቲካው ተገፍተው ጫካ ገብቷል ያሉት ፕሮፌሰር መራራ ለዚህም ምክንያቱ የፖለቲካ ምህዳሩ መጥበቡ ነው ብለዋል። የፖለቲካ ምህዳሩ እየጠበበ በመምጣቱ የፖለቲካ ትግሉንም እኛ በምንፈልገው መንገድ፣ ሁኔታና ደረጃ እንዳናካሂድ አጥቦብናል። ብዙ ጊዜ የሚታሰሩት የሚገፉት ደጋፊዎቻችንና አባሎቻችን ናቸው። ተቃዋሚዎችም ናቸው። ለታሰሩት ስንቅ ማድረስም ይቸግራል። ላለፉት ሰባት ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም ጠቅሰዋል። ከአምስት ዓመት በፊት አንዳንድ ቦታ ተንቀሳቅሰን ነበር ያሉት ፕሮፌሰሩ ሕዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለኝ። ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥ አንዳንድ ነገር ማድረግም እየቸገረው መጣ። በተለያዩ አካባቢዎች የሚገኙ ቅርንጫፍ ጽፈት ቤቶቻቸው መዘጋታቸውን ጠቅሰው እንቅስቃሴዎችን እንደገታባቸውም አንስተዋል። የዛሬ ስድስት እና ሰባት ዓመታት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ ያሉት ፕሮፌሰሩ የአማራ አካባቢዎችም ቢሆኑ ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም ፕሮፌሰር መራራ ለቢቢሲ ተናግረዋል። በፖለቲካ ስርዓቱ ተስፋ የቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ ቦታዎች በመቶ ሺዎች የሚቆጠር በኢትዮጵያ ጫና፣ በተለይ በኦሮሚያ እና በአማራ ምን እንዳለ ይታያል፣ ሲሉም ችግሩ ወደዛ ሄዷልን ብለዋል። የአዲስ አበባ ትራንስፖርት ቢሮ ያለረዳት አገልግሎት የሚሰጡ የህዝብ ማመላለሻ ተሽከርካሪዎችን እቀጣለሁ አለ። ቢሮ ያለ ረዳት አገልግሎት የሚሰጡ ታክሲዎችን በከተማዋ እየበዙ ነው ያለ ሲሆን ከዚህ በኋላም በመመሪያው መሰረት ረዳት የሌላቸውን ታክሲዎች እቀጣለሁ ብሏል። የአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክተር አቶ ጌትነት ታመነ ያለረዳት ማሽከርከር ገንዘብ በመቀበል ገቢና ወራጅን በመቆጣጠር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣልን ብለዋል። ኃላፊው ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመስጠታችን ረዳት ያላቸውና የሌላቸውን ተሽከርካሪዎች የመለየት ውስንነት ታይቶብናለን ብለዋል። ከዚህ በኋላ ግን የታክሲ ረዳት መኖር አንዱ የትራፊክ ደህንነት አካል በመሆኑም ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እናደርጋለን ብለዋል። የአማራ ክልል የእስልምና ጉዳዮች ምክር ቤት ትምህርት ሚኒስቴር እና የአማራ ክልል ትምህርት ቢሮ የግዕዝ ቋንቋ ትምህርትን ጨምሮ በተለያዩ ጊዜያት የሚወስኗቸው ውሳኔዎች የሙስሊሙን ሕዝብ መብት በእጅጉ የሚጋፉና የሚጥሱ ናቸው በማለት ተቃውሞውን ገልጿል። ምክር ቤቱ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በጋራ በመሆንም ከትምህርት ሚኒስቴር እና ከክልሉ ትምህርት ቢሮ ጋር በመወያየት ሙስሊም ተማሪዎች የግዝ ቋንቋን በግዳጅ እንዲማሩ መደረጋቸውን በተመለከተ የተፈጠረውን ችግር ለመፍታት ከፍተኛ ጥረት ማድረጉን ገልጾ ሆኖም ችግሩ እየተባባሰ መሄዱን ጠቅሷል። በጉዳዩ ላይ ለመወያየት ሶስት ጊዜ የክልሉን ትምህርት ቢሮ በደብዳቤ መጠየቁን የጠቀሰው ምክር ቤቱ ቢሮ ግን ለውይይት ፈቃደኛ አለመሆኑ በከፍተኛ ሁኔታ እንዳሳዘነውም አክሏል። ትምህርት ቢሮው በጉዳዩ ላይ አስፈላጊውን ርምት እንዲያደርግም ምክር ቤቱ ጠይቋል። ምክር ቤቱ በጥቅምትና ህዳር ወራት ለክልሉ ርዕሰ መስተዳድር ደብዳቤ ጽፎ እስካሁንም ምላሽ እንዳልተሰጠው በመግለጽም ርዕሰ መስተዳድሩ ለምክር ቤቱ የውይይቱ ጥያቄ ምላሽ እንዲሰጡትም ጠይቋል። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች የአስገድዶ መድፈርና ወሲባዊ ጥቃቶች እንደተፈጸሙባቸው ከ43 የጤና ጣቢያዎች እና የህክምና ባለሙያዎች ካሰባሰባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግቧል። ባለፉት ሁለት ዓመታት በክልሉ የአስገድዶ መድፈር ጥቃቶች የተፈጸመባቸው ሰዎች ከ8 እስከ 65 ዕድሜ ክልል ውስጥ የሚገኙ እንደሆኑ ዘገባው ገልጿል። ግጭቱ ከተቀሰቀሰ ጀምሮም እስከ ባለፈው ዓመት ግንቦት ወር ድረስ ብቻ 2697 ሰዎች ላይ የአስገድዶ መድፈር ጥቃቶች እንደተፈጸሙባቸው ካሰባሰባቸው መረጃዎች መረዳቱን የጠቀሰው የዜና ምንጩ ከነዚህ የአስገድዶ መድፈር ወንጀል ሰለባዎች መካከልም 45 በመቶዎቹ ከ18 ዓመት በታች የሚገኙ ህጻናት እንደሆኑ አመላክቷል። ከግማሽ በላይ የሚሆኑት የአስገድዶ መድፈር ጥቃት ሰለባዎች በአባላ ዘር በሽታዎች እንደተያዙ እና በርካቶችም ለእርግዝናና ለከባድ የስነ ልቦና ቀውስ እንደተዳረጉ መረጃዎች እንደሚያመላክቱ በዘገባው ላይ ተጠቅሷል። ኢትዮጵያ በአውሮፓውያኑ 2027 ለምታስተናግደው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ጣሊያን የፋይናንስ እና የቴክኒክ ድጋፍ እንድታደርግ የገንዘብ ሚኒስትሩ አህመድ ሽዴ ከአዲሱ የጣሊያን አምባሳደር ሴም ፋብሪዚን ጋር በተወያዩበት ወቅት መጠየቃቸውን የገንዘብ ሚኒስቴር ባሰራጨው መረጃ አስታውቋል። ዓለም አቀፉን የአየር ንብረት ለውጥ ጉባኤ ለማዘጋጀትም ሰፊ ዝግጅት እንደሚጠይቅ የጠቆሙት ሚኒስትሩ ኢትዮጵያ ጉባኤውን በተሳካ ሁኔታ እንድታስተናግድ የጣሊያን መንግስት የገንዘብና የቴክኒክ ድጋፍ እንዲያደርግ ጥያቄ ማቅረባቸውን መረጃው አመላክቷል። አምባሳደሩም በጣሊያንና ኢትዮጵያ መካከል ካለው ጠንካራ አጋርነት ጋር በተጣጣመ አኳኋን ድጋፍ ለማድረግ የሚያስችሉ አማራጮችን ለመፈተሽ ዝግጁ እንደሆነ ገልጸዋል ተብሏል። ኢትዮጵያ ከሁለት ዓመት በኋላ የሚካሄደውን የተመድ የአየር ንብረት ለውጥ ጉባኤ ለማስተናገድ ያቀረበችውን ጥያቄ በይፋ ተቀባይነት ያገኘው ከአንድ ሳምንት በፊት እንደነበር ይታወሳል። ከውጭ እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሃማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። የህይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንፃ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት አዋቂ ሴት እና አንዲት ታዳጊ ልጅን ጨምሮ አስር ሰዎች ተገድለዋል ሲሉም ተናግረዋል። የእስራኤል ጦር ታጣቂዎች ለአምስት ሳምንት የቆየውን የተኩስ አቁም ስምምነት በመጣስም በደቡባዊ ሃን ዩኒስ በሚንቀሳቀሱ ወታደሮቹ ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሃማስ ኢላማዎችን መትቻለሁም ብሏል። ከሐማስ የተሰጠ ምላሽ ግን የለም። በአካባቢው ዳግም ውጥረት የተቀሰቀሰው የተባበሩት መንግስታት የጸጥታ ምክር ቤት የአሜሪካን ፕሬዝዳንት ዶናልድ ትራምፕ በጋዛ ለሁለት ዓመት የዘለቀውን አውዳሚ ጦርነት ለማስቆም ያቀረቡትን ባለ 20 ነጥብ እቅድ ካጸደቀም በኋላ ነው። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል ለቢቢሲ እንደተናገሩት ረቡዕ ምሽት የእስራኤል የአየር የሰው አልባ አውሮፕላኖችና መድፍ ጥቃቶች በጋዛ ከተማና ና በሃን ዩኒስ በርካታ ቦታዎች ላይ ድብደባ ፈጽመዋል። ጥቃቶቹ ከበርካታ ቀናት አንጻራዊ መረጋጋት በኋላ ከፍተኛ ውጥረትም ፈጥረዋል ብለዋል። የሲቪል መከላከያ ኤጀንሲው በዘይቱን በደረሰው ድብደባ በሃይማኖታዊ ጉዳዮች ሚኒስቴር ህንፃ እና በአካባቢው ላይ ከፍተኛ ጉዳት ማድረሱንም ገልጿል። የህይወት አድን ሰራተኞች በፍርስራሽ ስር የተቀበሩ ሁለት ሰዎች ሲያወጡ የሚያሳይ ቪዲዮም ተለጥፏል። አድማጮች፣ ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎች ይመስላሉ። በቀጣይ በሌሎች መረጃዎች እንገናኛለን። ጤና